እሺ፣ ሰላም ቤተሰቦች፣ እንዴት አላችሁ? ወያላችሁ ጋር ሰላማችሁ ይብዛልኝ። በሀገር ውጭ በሀገር ውስጥ ያላችሁ ያላችሁ ውድ የቻናል የተከታዮች በዛሬው ቪዲዮ ደግሞ ይዤላችሁ የቀረበው ይህ ትምህርት የአማርኛ የቃላት ምስረታ በሚል እነዚህን ቃላቶች አጠር እና ምጥን ባለች ቪዲዮ ይዤላችሁ ቀርብ ያለው ቪዲዮውን እስከመጨረሻው በማየት እንዲሁም ደግሞ ደጋግማችሁ በማየት በዚህ ቪዲዮ የምትማሩበት ወይም ደግሞ እውቀት የምታገኙበት ይሆናል ብዬ በማሰብ ይህንን ቪዲዮ ይጀላችሁ ቀርብ ያለው። በውስጥ መስመር ገብታችሁ መማር ለምትፈልጉ ቪዲዮ ላይ የማስቀመጥ ነው። ስልካችን በኢሞ በቴሌግራም፣ በዋትሳፕ እንዲሁም በሌሎች ሶሻል ሚዲያዎች ላይ በመደወል በኦንላይን መማር እንደምትችሉ በዚሁ ለማሳሰብ እወዳለሁ። ቀጥታ ወደ ትምህርቱ አመራለሁ። እንግዲህ ከዚህ ጋር የምትመለከቷቸው ቃላቶች ባለ ሶስት ወሄ የአማርኛ ቃላቶች ናቸው። እነዚህን ቃላቶች እንዴት ነው ማንበብ የምንችለው የሚለውን በደንብ እናያለን፣ አብረን እናነባለን። ቀጥታ ወደ ምንባቡን ስንሄድ እንግዲህ መጀመሪያ የምናነበው እኒህም ፊደላቶቹን በመነጣጠል እናነባቸውና ቀጣይ ሁሉንም ፊደላቶች በአንድ ላይ በማጣመር ምንባቡን የምናነብ ይሆናል ማለት ነው። እሺ ዋ ርቅ በአንድ ላይ ወርቅ፣ ወርቅ። ቀጣይ እቺ ደግሞ ጨ ነች። ጨ ርቅ አንድ ላይ ሲጣመር ጨርቅ፣ ጨርቅ። ኦኬ። ቀጣይ ይች ጸ ትባላለች። ጸ ሃ

አንድ ላይ ወለል ወለል። ኦኬ፣ እዚህ ጋር ደግሞ ጀ ረ ባ አንድ ላይ ጀርባ ጀርባ። እሺ፣ ኮ ከ በ አንድ ላይ ኮከብ ኮከብ። ኦኬ፣ እዚህ ጋ ደግሞ ጋዜጣ፣ በአንድ ላይ ጋዜጣ፣ ጋዜጣ። እሺ፣ ከዚህ ጋ ተስፋ፣ በአንድ ላይ ተስፋ፣ ተስፋ። ኦኬ፣ ቀጣይ መል ስ አንድ ላይ መልስ መልስ። ቀጣይ ዘ ፈ ነ አንድ ላይ ዘፈን ዘፈን። ኦኬ ከዚህ ጋር ከተማ በአንድ ላይ ከተማ

ምንጭ ምንጭ እሽ ቀጣይ አ ባ ይ በአንድ ላይ አባይ አባይ ሀ ብ ት በአንድ ላይ ሀብት ሀብት እሽ ቀጣይ ሀ ገ

በደ አንድ ላይ ከበደ ከበደ። እሽ ቀጣይ ተ ቋም አንድ ላይ ተቋም ተቋም። እሽ ቀጣይ ታ ሪ ክ አንድ ላይ

ና በአንድ ላይ ጀግና ጀግና ሙ ቀ ት በአንድ ላይ ሙቀት ሙቀት አ በ ባ በአንድ ላይ አበባ አበባ ጨ ዋ ታ በአንድ ላይ ጨዋታ ጨዋታ ኦኬ እዚጋ በረሃ ባአንድ ላይ በረሃ በረሃ አመት በአንድ ላይ ዓመት አመት ገበያ አንድ ላይ ገበያ ገበያ ገ መድ አንድ ላይ ገመድ ገመድ ነ ጠ ላ በአንድ ላይ ነጠላ ነጠላ። እሺ፣ ከዚህ ጋስ ጣ ያ ቃ በአንድ ላይ ጠየቀ ጠየቀ። አ ወ ቃ በአንድ ላይ አወቀ አወቀ።

ያ አንድ ላይ ፈተና ፈተና አ ዋ ጂ አንድ ላይ አዋጅ አዋጅ ኬ ራ ሬ አንድ ላይ ክራር። እንግዲህ እነዚህን ፊደላቶቹን መጀመሪያ ጠርቼ ቀጣይ በአንድ ላይ እየምላቸው ሁሉንም አጣምሬ በአንድ ላይ ሳነባቸው ነው። እና እግር እንዳይላችሁ፣ እዚህ ጋር ግራ እንዳትጋቡ። ክራር፣ ክራር። በገና፣ በአንድ ላይ በገና በገና ከበሮ በአንድ ላይ ከበሮ፣ ከበሮ ሰላም በአንድ ላይ ሰላም፣ ሰላም ጥቂት በአንድ ላይ ጥቂት ጥቂት ዝ ና ብ በአንድ ላይ ዝናብ ዝናብ ደ መ ና በአንድ ላይ ደመና ደመና ቃ ር ያ በአንድ ላይ ቃሪያ ቃሪያ። ቻ ይ ና በአንድ ላይ ቻይና ቻይና። አ ተር በአንድ ላይ አተር አተር። እንግዲህ ውድ ተመልካቾቼ እነዚህንን የተለያዩ ፊደላቶችን በተለያየ መንገድ የተለያዩ ቃላቶችን በመስረት ፊደላቶቹን ቅርጻቸውና ድምጻቸውን በአንድ ላይ በመያዝ እኒህም ፊደላቶችን ወይም ደግሞ የተጻፉልን ቃላቶች ሙሉ በሙሉ ማንበብና መጽሐፍ የሚያስችለን ቪዲዮ ነው፣ እንግዲህ በዛሬ ቪዲዮ የሰራሁላችሁ እናንተ እንግዲህ ይህንን ደጋግማቸው ማየት የምትማሩበት ይሆናል። ለዛሬ ቪዲዮችን ወይም ደግሞ ለዛሬ ትምህርታችን ከዚህ ላይ እናጠናቃለን። በሌላ ትምህርት እስከምንገናኝ መልካም ጊዜ